የጓደኛው አዳ ባህል ልማድ ላይ ነው የሚሆነዋል። የጓደኛው ስነ ምግባር ላይ ነው የሚሆነዋል። ለምንድነው ይሄ የሆነው? ጓደኛ አብሮት የሚቆይ ሰው ላይ ተጽዕኖ ስለሚያሳድር ነው። ጓደኛችን ጥሩ ሰው ከሆነ እኛ ላይ ጥሩ ተጽዕኖ ያሳድራል። በአንዴ እንኳ ጥሩ ሰው ባያደርገን ከእሱ ጋር ውለን ስናደር በሂደት ጥሩ ሰው እንሆናለን። ሙሉ በሙሉ ጥሩ ሰው እንኳ ባንሆን ክፋታችን ይቀንሳል። ጓደኛችን ጥሩ ሰው ከሆነ ከሱ ጋር ስንሆን በዛች ሰዓት እንኳ ከመጥፎ ነገር እንርቃለን። መጥፎ ጓደኛ ከሆነ ደግሞ መጥፎ ያደርገናል። በአንዴ መጥፎ ላይ ያደርገን ይችላል፣ በሂደት ግን መጥፎ ያደርገናል። ከኢማን አላህ ከሚወደው ደረጃ ያወርደናል። ሙሉ በሙሉ ከዲን ከኢማን እንኳ ባያወጣን ከሱ ጋር ስንሆን በኸይር እናሳልፍ የነበረው ሰዓት በሸር ያልፋል፣ ወይም ባዶ ሆኖ ያልፋል። እንከስራለን ማለት ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ፈሊየም ቡር ያሉት ነበር። ማለት ማስተንተን ማለት ነው ማሰብ ማለት ነው። ጓደኛ ማን ነው? አብሬው ምሳ መበላው፣ አብሬው መንገድ የምወጣው፣ አብሬው ስራ መሠራው፣ በተለያዩ ጉዳዮች ማማክረው ማንን ነው ያለን እንድናስተነትን ነቢይ ያዘዙን። አንድን ሰው ከመቅረባችን በፊት አኽላቁን፣ ስነ ምግባሩን፣ ምላሱን፣ አኩሉን ልናይ ይገባና እንዲሁ በጸባይ ከኛ የገጠመን መንገድ ላይ ያገኘነውን፣ በሆነ አጋጣሚ ያየነውን ሁሉ ስለተመቸን ጓደኛ እናደርግ አይገባንም። የማይቀር ነው ዱንያ ላይ ከአንድ ሰው ጋር አብረው ከበሉ አብረው ከጠጡ ወዳጅነት ከፈጠሩ አሄራ ላይ መጠያቅ አይቀርም። ወንጀል ስሰራ አይተህ ዝም ብለሃኛል፣ አዛን እየሰማው ኢቃም እየሰማው ለራስህ ሄደሃል፣ እኔ ትተኸኛል ብሎ ይከሰሃል። አይቀርም ሶላት የማይሰግድ ለጀማዓ ቦታ የሌለው ጓደኛ ካለ ወይም ያስተውሃል ወይም እሱን ትተኸው ትሄዳለህ። ሙስሊም ከመሆኑ ጋር አዛን ከመስማቱ ጋር ሶላት አልጀማዓ የሚወጅብበት ከመሆኑ ጋር ከሁለት አንዱ አይቀርም። ሶላት አልጀማዓ የማይሰግድ ጓደኛ ካለ ወይም ለሱ ብለህ ጀማዓውን ትተህ ቤት ሶላት ታሳልፋለህ፣ ታዘገያለህ፣ አሊያ ደግሞ አንተ ትወጣለህ፣ እሱ ቤት ይቀመጣል። ሁለታችሁ ሙስሊሞች ከመሆናችሁ ሌላም የዱንያም አለም ላይ ይሄ ነው የሚባለው የሪባ ጥንቃቄ የሌለው በጉቦ ጉዳዮችን ለማስፈጸም ምንም የማይገድበው አላህን የማይፈራ ዋና ኪሱን መሙላቱ ብቻ የሚያስብ በምን ሞላሁት የማይል ጓደኛ ያለው ሰው እንዲህ አይነት በዲን የማይፈቀዱ አካሄዶችን ያየ ዘሚላል፣ አሊያ ደግሞ እሱ በገባበት ይገባል። በሴቱም በኩል ይሄው ነው። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም አዘዋል። የነቢ ትዕዛዝ ማክበር ግዴታ ነው። የትኛውም የሰው ልጅ ጓደኛው ማን እንደሆነ ያስተንትን፣ ያስብ። ጥሩ ጓደኛ ከሆነ ይቀጥለው ጓደኝነቱን፣ አኺራ ላይ ይጠቅመዋል። ጓደኛው መጥፎ ከሆነ ወደ ወንጀል የሚጠራ ከሆነ የኸይር እንቅፋት የሚሆን ከሆነ ደግሞ ያቁም ጓደኝነቱን፣ አኺራ ላይ ከመከሰሱ በፊት አኺራ ላይ ከመወቀሱ በፊት አንተ ነህ ያጠመምከኝ፣ አንቺ ነሽ ያጠመምሽኝ ከመባባላቸው በፊት ከጥሩ ሰው ስንበል ሽቶ ነጋዴ ጋር አብረን እንደምንውል ነው። ነቢ እንደነገሩን በምሳሌ ሽቶ ነጋዴ ወይም ሽቶ ይሰጣሃል፣ ወይም ይቀባሃል፣ ወይም ከእሱ ጋር በመነካካትህ ሰውነትህ ሽቶ ሽቶ ይሸታል። አልያ ደግሞ ከእሱ ጋር እስካለህ ድረስ ጥሩ ሽታ ነው የሚሸተህ። ጥሩ ጓደኛም እንደዚህ ሆነ። ወይም ቁርአን ሲቀራ አብረው ትቀራለህ፣ ወይም ደግሞ ታደምጣለህ። ምን እንኳ ባታደርግ እሱ አጠገብ ሆነ ቁራን እስኪቀራ ድረስ እየጠበከው የሚያልፈው ሰዓት በወንጀል አያልፍም። ቀልብ ደረቅ ወንጀለኛ ጋር ብትሆን ወይም ወንጀል ያየህ ወይም እየሰማህ ወይም ወንጀል እየሰራህ ነው የምታሳልፈው። አማ መጥፎ ጓደኛ እንደ ብረት ቀጥቃጭ ነው፣ ወናፍ ነፊ ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም። እማ ከሱ ጋር ብረት የቀጠቀጥ ከወናፍ የነፋ ትውላለህ፣ ጭስ ጭስ ትሸታለህ፣ ልብስህ ይቃጠላል። ወንጀልም እንደዚህ ወንጀለኛ ወንጀሉን ያሰራሃል፣ ወይም አይተህ ወንጀል እንድትንቅ ያደርጋል። ወንጀል ስናይ እንድንቆጣ ሸሪዓችን ይፈልጋል፣ እርምጃ እንድንወስድ ይፈልጋል። ከናንተ ውስጥ ወንጀልን ያየ በእጁ ያስወግደው፣ ስልጣን ካለው አቅም ካለው በግዛቱ ስር በቤቱ ውስጥ ከሆነ ይሄ ወንጀል የሚሰራው ያስወግድ ብለዋል። የነቢ ትእዛዝ ነው። በእጁ ማስወገድ ያልቻለ በምላሱ ይናገር፣ ይተች፣ ያውግዝ። ይሄን አታድርጉ፣ አላህን ያስቆጣል ይበል። ይሄን ቢያንስ ማድረግ ያልቻለ በልቡ ያውግዝ ብለዋል። በልቡ ያወገዘ ደግሞ ከቦታው ዞር ማለት አለበት። ወንጀለኛ ወንጀል በመስራቱ እንደሚጠየቀው ሁሉ ወንጀል ሲሰራ አይቶ ዝም የሚል እንዴት ለአላህ አትቆጣም? ክብርህ ቢነካ ኪስህ ቢነካ ሚስትህ ልጅህ ብትነካ ዝም አትልም። የአላህ ዲን ሲነካ የረሱል ዲን ሲነካ ህግ ሲጣስ ዝም አትበል። ካልክ ወለይሰ ወራአ ዛሊከ ሚነል ኢማኒ ሐበቱ ኸርደል። ወንጀልን አይቶ በእጁ ማስወገድ እየቻለ ዝም ካለ በምላሱ ማውገዝ እየቻለ መናገር እየቻለ ዝም ካለ በልቡ መጥላትና ወንጀል ከሚሠራው ሰው ዞር ማለት እየቻለ የትኛውንም ያላደረገ እልቡ ላይ ሰናፍጭን የምታክል ኢማን የለችም ብለዋል። ኢማን ያለው ሰው አላህ ሲታመጽ አይቶ ዝም አይልም። ቤት እሳት ሲያቃጥለው ዝም እንደማትለው ልጆች ወደ ገደል ወደ እሳት እየሄደ ዝም እንደማትለው፣ ወንጀል የሚሠራ ሰው ይህ ወንጀሉ ወደ ጀሀንም እሳት እንደሚወስደው እያወቀን ዝም ልንል አይገባንም። ዝም ካለን እኛም ኢማን ችግር አለበት። ዝም ካለን ስራውን ወደናል ማለት ነው። ዝም ካለን ነገ ወደኛ ይዘምታል ይሸጋገራል። አልሐምዱ ላህ ጓደኛ የመምረጡ ጉዳይ ካመነበት ካሳሰበን ሁሉም የሰው ልጆች መጥፎች አይደሉም ጥሩም አለ። መጥፎም አለ። መጥፎነትም ደረጃ አለው። ጭራሽ አላህን የማይፈሩ የአኼራ ጉዳይ የማያሳስባቸው

ከዛሊክ ጓደኛ የሚለው አስፈተን ልናየው ይገባል። ሚስትህም ጓደኛህ ናት። ወንድምህም ጓደኛህ ነው። ጎረቤትህም ጓደኛህ ነው። ጓደኛ የግድ ባዕድ የሆነ ይሆን ይሆን ጉዳይ ላይ የምታገኘው ብቻ አይደለም። ከማንም በላይ ጓደኛ ሚስትህ ናት። ባለቤትን ጥሩ ለማድረግ ጥረት ልታደርግ ይገባል። ያንተ ብቻ ጥሩ መሆን ቤቱን አያስተካከልም፣ ህይወትን አያስተካከልም። ከውጭ ጓደኛህ በፊት የውስጥ ጓደኛህን ለማስተካከል ለመቀየር ጥረት ልታደርግ ይገባሃል መቀየሪያ መንገዶች ብዙ ናቸው ዱዓ ማድረግ ማስተማር ከጥሩ ጓደኛ ጋር ማገናኘት ልጅህን ጓደኛህ ነው ውጭ ካሉ ጓደኞች ጋር ግንኙነትን ማስተካከል እንዳለበት ሁሉ ቤት ውስጥ ያሉ ልጆቻችንም ጋር አብረውን ከሚበሉ አብረውን ከሚጠጡ አብረውን መንገድ ከሚወጡት ጋር ያለን አህዋል ልናስተካከል ይገባናል ልጁ እንደፈለገ ሲለብስ ሴት ልጁ እንደፈለገች ስትሆን አይቶ ዝም የሚል ወንጀሉን በተደጋጋሚ ሲያየው ለወንጀሉ የነበረው ቁጣ ይቀንሳል ረመዳን ላይ መስጅድ ውስጥ ከአላህ ባሮች ጋር ተራዊሕ ተሀጁድ አምስት ወቅት ሶላት እንደሰገድ ነው። ዒልም ደዕዋ እንደሰማ ነው። ረዥም ሰዓት ቁጭ ብለን ቁርአን እንደቀራ ነው። ከዛ በኋላም ይሄ አይነት ስሜት ውስጣችን ላይ እንዲኖር ይህን የሚያስታውስ የዲን የአኼራ ወንድምህት ያስፈልገናል፣ ጓደኛ ያስፈልገናል። ጥሩ ጓደኛ ማለት ሲያዩት አኼራን የሚያስታውስ ጓደኛ ነው። መጥፎ ጓደኛ ማለት ሲያዩት ዱንያን የሚያስታውስ ጓደኛ ነውና አላህ ተባረከ ወተዓላ ለሁላችንም ሷሌሕ የሆኑ አኼራን የሚያስታውሱ ጓደኞችን እንዲሰጠን ዱዓ ከማድረግ፣ ገንዘብ ለማግኘት፣ ጤንነትን ለማግኘት ዱዓ ከምናደርገው ባልተናነሰ መልኩ ጥሩ ጓደኛ አላህ እንዲሰጠን ዱዓ ማድረግ ጥሩ ጓደኛ ካጣ ከመጥፎ ጓደኛ ከመሆን ብቻ መሆን ይሻላል። ለብቻ ከመሆን አኼራን ከሚያስታውስ ኸይር ነገር ላይ ከሚያግዝ ጓደኛ ጋር